ማናችንም ጠቅላይ ሚኒስትሩን የመውቀስ ሞራል የለንም የሚለው ሐሳብ ቢሰነዘር ወይ የሆነ ቦታ ተለጥፎ ቢገኝ ካለዛ በሆነ ሚዲያ ቢተላለፍ፣ የትኛው ጠቅላይ ሚኒስትር? የማን ጠቅላይ ሚኒስትር? የመቼው ጠቅላይ ሚኒስትር? ጠቅላይ ሚኒስትር ማለት ምን ማለት ነው? በአጋጣሚ ወንበር ላይ የወጣው ሁሉ ጠቅላይ ሚኒስትር ይባላልን? ጠቅላይ ሚኒስትርነት የብቃት መለኪያ የለውም። እንደ ካለውስ የአንድ ጠቅላይ ሚኒስትር መለኪያዎች ምን ምን ናቸው ብሎ በመጠየቅ ፋንታ አሽቃባጭ፣ ተባነነብሽ፣ እጥፍልት፣ ውታት፣ ነቃይ፣ ረመሽ፣ ለጥለት፣ ጭራሽ ለአረመኔ ባለሥልጣን ሲባል ሕዝብ መሳደብ ደግሞ እንዴት ነው ለሚሊየን ሰዎች ሞት ለጦርነት፣ ለስደት፣ ለረሃብና መከራ የዳረገንን ዘረኛና ራስ ወዳድ ክፉ ፍጥረት የማንወቅ ሰው የሚሉ ትችቶችና ዘለፋዎች ይሽጎደጎዳሉ። በሌላ ጎኑ ደግሞ አቢቹ የኔ ጀግና፣ የዓለም ሎሬት፣ ድንቅ አፍሪካዊ መሪ አቢቹ ይዬ አላሰራዋሉ እንጂኮ፣ ሰውየውማ ከልብ መሪ ነበር። አቢቹ ትችላለህ። አዎ ማናችንም ካቢቹ ጋር ወዳደር፣ አቢቹን የሚወቅሱ የድሮ ሥርዓት ናፋቂዎች ናቸው የሚሉ አሸን ኮማቾች ደግሞ በሌላ ጎን ከመጠየቅና ከማሰብ የራቀ ሐሳባቸው ይሰነዝራሉ። ምን ይሄ ብቻ ማናችንም ጠቅላይ ሚኒስትሩን የመውቀስ ሞራል የለን ያለው ሚዲያ በብልጽግና ሰዎች ይሞጋሻል። ይህን ያለው ግለሰብ የሆነ ሽልማት ይጠብቀዋል። ምን አለባችሁ የሆነ ቀን ቤተ መንግስት ራት ሊጋበዝም ይችላል። የሆነ ቀን ረዘምም ያለ የካሬ ወሬ በውስጥ ገጽ ይላከለትና ይህችን ፖስታት ሊባልም ይችላል። ለዲጂታል ሚዲያ ሰራዊት አባልነት ማለቴ ለሶሻል ሚዲያ ጆሮ ጠቢነትና አስተባባይነት ሊመለመልም ይችላል። የእኛ ነገር እንዲህ ነው። ነገራችን ስር የለውም። ውጤቱንም አንገምትም። መነሻውን የመጠየቅ ባህል አላዳበርንም። ከፊት ገጽ ባሻገር ማየት ይሳናናል። ለዓይነ ሥጋ ብንፈጥንም ለዓይነ ህሊና በጣም የራቅነን። ጥያቄ እንፈራለን። አመክንዮ እንሸሻለን። ሙገሳ እንወዳለን። ለብቻ የሚያስቆም አቋም እምነትና እውቀት ስላጠረን ከመሰሎቻችን ጋር እንቧደናለን። ጫፍና ጫፍ ቆመን ደጋፊ ለመሰብሰብ እንኳትናለን። አገር ይዘን መገኛችን ሰፈር ውስጥ ነው። ለዓለም ታድለን አገር ይጨንቅናል፣ ይሰፋብናል። ግን ለምን መለስ ብለን ግማሽ ከሩብ ክፍለ ዘመን ታሪካችንን ዘንቃኝ መልሱ ቀላል ነው። ጃንሆይ ለዘመናዊነትና ስልጣኔ በነበራቸው ከፍተኛ ጉጉትና ጥረት ወደ አውሮፓ ልከው ያስተማሯቸው ምሁራን በሙያቸውና በችሎታቸው በቅንነት ድሃ ሀገራቸውን በማገልገል ፋንታ ስልጣን ላይ ፊጥ ብለው አድራጊ ፈጣሪ የሚሆኑበትን ሴራ በመሸረብ ተጠመዱ። የ1953ቱ መፈንቅለ መንግሥት ወይም የታሳሱ ግርግር የዚህ ማሳያ ነው። በአንዲት ሀገር ሁሉም መሪ መሆንን ተመኘ። ሁሉም መሪ ሆኖ ማንን እንደሚመራ፣ ለምን መሪነትን እንደሚፈልግ የሚጠይቅ ያኔም እንደ ዛሬው የጨነገፈ ይመስላል። ዳሩ አሁንንስ የሚወዳደርም የለም። ከመሪነት ውጪ ማገልገል እንደሚቻል የታየውም አልነበረም። በአገር ውስጥና በውጪ ሀገር የተማሩት በየፊናው ለሥልጣን ተቧደኑ። ከራሳቸው ውጪ ለሀገር ዋስትና ከነሱ ባሻገር የሀገር ደዌ አካሚ እንደሌለ በመተማመን ሁሉም በየፊናቸው ለአንድ ነገር ፉክክር ውስጥ ወደቁ። ለሴራ እንቅልፍ አጡ። ለመገዳደል ዘዴ ዘየዱ። ከፊት ለፊት ወቅታዊ አጀንዳ እያነገቡ ከጀርባ ልጓም ላጣ የሥልጣን ፍላጎታቸው ተፍገመገሙ። የታሳሱ ግርግር ከጀርባ ባስከተላቸው ጀሌዎቹና የማስታወቂያው አሸንዳው የተማሪዎቹን ዓመፅ ወለደ። በተማሪዎች ዓመፅ ጀርባ ከኛ በላይ ላሳር ባዮቹ ሴራ እየቆመሩ በየፊናው በአይነ ቁራኛ ተጠባበቁ። በዚህ መሃል ያልተጠበቀው ወታደራዊ ሥርዓት ተወለደ። የምሁራኑን ያለመተባበር መፈራራትና የስልጣን ሽሚያ ለህት አልባ ሴራ የተገነዘበው ደፋር መሀይም ያለ ይሁንታ አጋጣሚውን ተጠቀመና ስልጣን ላይ ቅል ይባላል። ኮሎኔል መንግስቱ የተሰኘ ደፋርና አረመኔ ግለሰብ ስጋት የሚሆኑበትን ምሁራንን፣ ከፍተኛ አመራሮችን ማጽዳት ጀመረ። ፊደል የቆጠረ ቁመናዊ አማረ አለባብሱና አካሄዱ የዘመነ የከተማው ወጣት ሁሉ ለደርጉ ሰው ስጋት ሆነ። ወትሮም በአንድ ከመቆምና በህብረት የጋራ ዓላማ አንግቦ ውጤታማ ከመሆን ይልቅ ከእኛ ውጪ በሚል ታብዮ ለሥልጣን አሰብስበው ወዝሊግ ኢጫት ወያኔ፣ መኢሶን፣ ኢሃፓ ምንትሴ ቅብርጥሴ እየተባባሉ በየስርቻቸው የተከፋፈሉት ስብስቦችን እንደ መሰሪ ተኩላ ከመሃላቸው ገብቶ እንዳሻው አደረጋቸው። በመኢሶን ጀርባ እየታከከ ደርግ የአገር ተስፋ የትውልድ ምሰሶ የሚሆኑትን የተማሩት ወጣቶች የሀፓ በሚል ታርጋ ለቃቅማቸው፤ ጠያቂው፣ አሳቢው፣ አንባቢው ለወረቀት ሳይሆን ለዕውቀት የተማረው ለከርሱ ሳይሆን ለአገሩ የኖረው ሀቀኛ ተስፈኛና ንቁ ወጣት ከፊት ለፊት ተለቀመና በፍርሃት በራስ ወዳድነትና ባለማወቅ በእናቱ ጉሽጉሽና በእህቱ ቀሚስ ተከልሎ የተረፈው እንክርዳድ በሀገርና ሕዝብ ትከሻ ላይ እየተፈናጠጠ የትውልዱን ደም መመጠጥ ስራው ሆነ። ገዳዩ ደርግ ቦቅዋቃና አረመኔው የኮሎኔሉ ቡድን ከውስጥም ከውጭም አሳቢና ሀሳብን ማሳደዱን ተያያዘው። ወደ ሥልጣን እንደመጣ በረሸናቸው ጄኔራሎች አልቆመም። በነተፈሪ ባንቴና አማን አንዶም አላከተመም። በኢሕአፓ ወጣቶች የመግደል ጥሙ አልቆረጠለትም። ነባር የጦር አመራሮችን አሳዶ ባዶውን የቀረው ወታደራዊ ሥርዓት የዚያድ ባሬ ጦር ሰተት ብሎ ጓሮ ድረስ ሲመጣበት ልምድና በቂ ስልጠና የሌለውን ወጣትና አርሶ አደር ድጋሚ አጨፈጨፈው። ከወያኔና ሻቢያ ጋር ለስልጣን ፉክክር ባደረጉት ጦርነት ወጣት ተለቀመ። በመጨረሻም የመፈንቅለ መንግስት ሙከራ አደረጋችሁ በሚል ከአሳቢያን የቀሩ እንጥፍጣፊ ሹማምንትን አጨዳቸው። መሰደዱ ላይ ቀር አገር ጥሎ መፈርጠጡ ላይ ቀር የኋላ ኋላ ስልጣን መልቀቁ ላይቀር ደርግ ስንዴውን አጭዶ አገር ለእንክርዳዱ አስረክቦ ጠፋ። የኢህአዴግ ደግሞ ከዛም የከፋ ሆነ። እንክርዳድ በሞላው ቃርሚያ ራሱን ምርጥ ዘር አድርጎ በፈላጭ ቆራጭነት 27 ዓመት ከጋለባት በኋላ አደገኛ የዘር ጋኔል ተክሎብን ከሱ ሰባት ጊዜ ሰባ ለከፉ አውሬዎች አስረክቦን ከሰመ። ታዲያ አሁንም ሆነ ወደፊት ትናንትም ሆነ ለመጪው ትልቁ ችግር ያለው አርቆ ማሰብ አለመቻሉ ላይ ነው። አሳቢና ሐሳብ ካልቀደሙ መቼም ትንሣኤ አይኖረንም። ይህ ደግሞ እንደ ማኅበረሰብ መንቃትን ይጠይቃል። የፊት ገጽታይቱ በጅምላ ለመፍረድና በችኮላ ለመበየን ከሚሮጥ ይልቅ ባንክሮ የሚመረምር ዜጋ መብዛት አለበት። ፍርሃትና ራስ ወዳድነት ከጠረነፈው አስመሳይነት መውጣት ያሻል። ካለበለዚያ በግልብና ፍሬቢስ ቡድኖች ጽንፍ እየያዘን ስንተም ሳይነጋልን እናልፋለን። ልብ እንበል።